ማን እንደሚንጭሽ

ሽኩል አብርኩ እና በጠፍጣፊ ብሎች ዝምት ያለሽ እንደች አናቱ ነው እኮ። በጠፍጥፌ ዶሮቆት ተሸክሜ ጦጣ ጠብቄ ዝንጀሮ ጠብቄ አህያ ጠብቄ ከብት ጠብቄ ሁሉን ነገር የገጸር ልጅ ስለሆንኩ እኔ በዚህ እኮ ሙሉ ፐርሰንት እኮ የሰደበኝ ስድብ ደስ ስላለኝ እኮ ነው። እኔ ራሴ የሰራውበት ቪዲዮ እሱ የተሳሳተ ውሽማሽና መጥዋለው ያለውን ነው። ውሽማ እኔ ከዚህ በፊት የእናንተን ሚስጥር የእነ ጆከርን አመጣለሁ፣ የእነ አቡፋኑን አመጣለሁ ሲል መረጃ ያለው ነገር ነበር የሚመስለኝ። የከሌላ አመጣለሁ ሲል ታብ ሶሶ ሲል የእናንተን መረጃ የለውም፣ የማንም መረጃ የለውም። ውሽማሽን ሲል ብቻ ነው እንጂ በሌላ እውነት ነው እውነት ነው። ውሽማ የለኝም እኔ ውሽማ ነጭ ሻለሽ ነው

አይደለም ስለሙሙ አይደለም እኮ ያልኩኝ፣ ጆከር። እኔ በውስጤ ቅማሊዝም ውስጤ ምን የሚያውቀው ነገር የለም። የምናገረው ነገር ግልጽ ነው። ያኔ እንደ የፍየል ሙሟ ጅናቷ ጅናቷ እንደዚህ ሁኖ ሙሟ እንደዚህ ፊት ለፊት ጅራት ሳይሆን ጅራት አይከደንም፣ የነሱ ፊት ለፊት ስለዚህ እኔም ፊት ለፊት ጅራታቸው ወደ ላይ ነው። እሷ ፊት ለፊት የተቀመጠች ነው። እኔም ፊት ለፊት ነው የምናገረው ንግግርሬ የፊት ለፊት ነው ለማለት ፈልጌ። አሪፍ ነው እንዚ አይነት ነገር ያልሽ መስሎኝ ነው። ውስጤ ባዶ ነው። በቃ አላውቅም። ከመጡብሽ በነገርም አትሸነፊ። እባብ ነኝ እንዲች የምናድፍ እባብ አሁን ቀትሬ ወቶ ሊነድፍ። ሲያምረች ልጅ ለምን አታገባም? ባላለኛ ለች ኮራስ ፈለካት ይሄ ያልተገረዘ ይሆናል ትውልንግሮ ማርያምን፣ ጆከር ሚዲያ ላይ እኮ አጀንዳ መሆን እኮ በጣም እድለኛ እኮ ነው። ቤተሰብ ነው፣ ቤተሰብ ወይኔ ገደለኝ አይነካኝም አይነካኝም አይነካሽም አይነካሽም ኧረ አደረው እራስማ የኛ እኮ ነው ኧረ ከሰደበኝ አለቀለት ገዝት ላይ ይመጣል አንች ጋር ምን ፈልጎ ነው የሚመጣ።

አይሰርብሽም ወደ ፖለቲካው እንዳድረት አሁን አማርኛሽ እኮ እኮ ይዘጋል አለችኝ። ቢነኝ የደስ ዋለች ፓንቷን እኮ እንግዲህ አጥባት ለብስ የሚች ይሸታታ። የት ሀገር ነው የምትኖሪ በያት የት ሀገር ነው የምትኖሪ ባያት የደስዋ ግን ት ፓንቷን በአስር ቀን አንድ አጥባት ነው። እነዚህ ሴቶች እኮ ናቸው እኔን የሚነቁ ጆከር ራ እነዚህ ሴቶች እኮ ናቸው እኔን የሚንቁ። የደብረ አካባቢ አልመጣም እያየ ሰደበቻት ነው። ምን ትያለሽ? አይ እኔ አንተ መጣ እሱ አደለም፣ ሌላ ፌክ አካውንት ነው። ሳሌ ጎንደሬው ስታስጠያለኝ፣ ይሄ ደግሞ ይህንን እንጨት ቆርጣኔ ውግጅ። አማርኛ እኮ ደስ ይላል። ጆከር፣ የሚገርም ከሚጠሉኝ የሚወዱኝ ይበልጣሉ። ታውቃለህ? አንቺን የሚጠሉ የሚጠላ ሰው እኮ ነው። እኔ እኮ ግራ የሚገባኝ ያው፣ እኔን የሚጠሉኝ ወንዶች ያልተገረዙት ናቸው። ሴቶች ደግሞ ሰባት ስምንት ሀገር የፈታሽ ጋለሞታዎች ናቸው። ምን ነው ግርዛት ተሳደቡ። ወንድ ልጅ ያልተገረዘ እነዚህ ዝም ብለው ገና ምናምን የወንድ ልጅ በልጅነት እኮ ነው የሚገረዝ። አዬ አሉ ተሳደብ ይህ ተሳደቡ ተሳደቡ ይለኝ ይለዩኛል። እኔ ቅድሚያ አዋቂ ነኝ አልኩህ። አሁን አንተ ባይ ትለየኛል። ምን እንደምሰራ ምን እንደምታደርግ ትለየኛል። እንዲባቸው እስኪ ሴቶች፣ ኧረ ተይ ሴቶች ጋር ትታይ ይደበድቡሻል። እኔ ማለት የምፈልገው በተለይ ዱባይ ያሉ ቂጣቸው በጣም ትልልቅ ነው። እሱን ቂጣቸውን ካስቀመጡ ጦታቸውን ቢጥሉብሽ አትነሽም። ትልልቅ ሴቶች ለምንድን ነው አንቺን የሚንቁሽ? እኔ እኮ ግራ የሚገባኝ ለምንድን ነው የሚንቁሽ እ እኔ እኮ እንዳየኝ እንደፈለገ ነው እኮ አጥንት የሚገለባበጠው። እንደውም አሁን አሁን እረፍት ከወጣው ቀን ጀምሮ ወርጬ ሁላ ሊዘረገፍ ነው። አንተ በስመ አብ ምንድን ነው ታኮፒሊንግ አድርጉ እያልኳቸው